የአሜሪካና የእስራኤል ሚስጥር። እስራኤልና ኢራን በጀመሩት ጦርነት በርካታ ሚስጥሮች እየፈነዱ ነው። አሜሪካን በስውር የሚዘውሯት አይሁዳውያን። አይሁዳውያን በአሜሪካ ታሪክ ውስጥ ከመጀመሪያው ጀምሮ ትልቅ ሚና ተጫውቷል። ከ17ኛው መቶ ክፍለ ዘመን ጀምሮ አይሁዳውያን ከአውሮፓ ወደ አሜሪካ በመሰደድ በንግድ፣ በማህበረሰብ ግንባታ፣ በባህል ልማት ላይ ከፍተኛ አስተዋጽኦ አድርገዋል። ለምሳሌ በ1654 እንደ አውሮፓውያኑ የዘመን ቀመር የመጀመሪያዎቹ አይሁዳውያን ተፈናቃዮች ከብራዚል ወደ ኒውዮርክ የቀድሞ ኒው አምስተርዳምስ በመምጣት የአሜሪካን የንግድና የሃይማኖት ነፃነት መሰረት መጣል ጀምሮም፣ አይሁዳውያን አሜሪካንን በሳይንስና ፈጠራ ዘርፍ ዓለም አቀፍ መሪ እንዲሆኑ ከፍተኛ አስተዋጽኦ አድርገዋል። እንደ አልበርት አንስታይ የንጽጽር ጽንሰ ሀሳብ መስራች፣ እና ጆናስ ሳልክ የፖሊዮ ክትባት ፈጣሪ ያሉ ሊቃውንት የአሜሪካን የሳይንስ ታሪክ ተቀይረዋል። በሃያኛው መቶ ክፍለ ዘመን እንደ ሮበርት አፐናይዘር ያሉ አይሁዳውያን ሳይንቲስቶች በማንሃተን ፕሮጀክት በመሳተፍ የኒውክሊር ቴክኖሎጂን በማዳበር የአሜሪካን ወታደራዊና የሳይንስ አቅምን ከፍ አድርገዋል። በአሁኑ ጊዜም እንደ ላሪ ፔጅ እና ሰርጌይ ብሪግ ወይም ደግሞ የጎግል መስራች ያሉ አይሁዳውያን በቴክኖሎጂ ዘርፍ አሜሪካን ወደ አዲስ የፈጠራ ደረጃ ከፍ አድርገዋታል። አይሁዳውያን የአሜሪካን ባህልና መዝናኛ ኢንዱስትሪ በእጅጉ ቀርጸዋል። ሆሊውድ የዓለም የፊልም መዲና እንደ ዋርነር ብራዘርስ ፓራሜት ፒክቸር ባሉ አይሁዳውያን መስራቾች ተመሰረተ። እንደ ስቲቨን ስፒልበርግ ያሉ ዳይሬክተሮችና እንደ ባርባራ ስቴርሳይድ ያሉ ዘፋኞች የአሜሪካን ባህላዊ ማንነት በፊልምና በሙዚቃ በኩል ለዓለም አስተዋውቋል። ይህ ባህላዊ አስተዋጽኦ አሜሪካን የዓለም ባህል መሪ አድርጓታል። አይሁዳውያን በአሜሪካ የፖለቲካና የማህበራዊ ፍትህ ትግል ውስጥ ትልቅ ሚናን ተጫውተዋል። እንደ ሩት ቤደር ጊንስበርግ የአሜሪካ ጠቅላይ ፍርድ ቤት ዳኛ ያሉ ግለሰቦች በሴቶችና በሌሎች ግፍ ላይ ለነበሩ ማህበረሰቦች እኩልነት ታግለዋል። በ1960ዎቹ የሲቪል መብቶች እንቅስቃሴ ውስጥ ብዙ አይሁዳውያን ከአፍሪካ አሜሪካውያን ጋር ተባብረው ለፍትህና እኩልነት ታግለዋል። እስራኤል እንደ ሀገር ከአሜሪካ ጋር ጠንካራ የወዳጅነት ግንኙነት አላት። ይህ ግንኙነት በወታደራዊና፣ በፖለቲካዊ በኢኮኖሚያዊ መስኮች ላይ ተጠናክሮ የተገነባ ነው። እስራኤል በመካከለኛው ምስራቅ የአሜሪካ ቁልፍ አጋር ነች። አሜሪካ በዓመቱ ለእስራኤል በሚሊዮኖች የሚቆጠር ዶላር ወታደራዊ ድጋፍ ትሰጣለች። ይህም እንደ አይረን ዶም ያሉ የመከላከያ ስርዓቶችን ለማዳበር ያገለግላል። በ2025 እስራኤል በኢራን ላይ የፈጸመችው ወታደራዊ እርምጃ አሜሪካ በቀጥታ ባያሳትፍም የሁለቱን ሀገራት የስለላና የቴክኖሎጂ ትብብር መጠን እንደገና አስታውቋል። እስራኤል የራሷን የላቀ ቴክኖሎጂ እንደ ሳይበር ደህንነት፣ የሚሳኤል መከላከያ ስርዓቶች ለአሜሪካ በማካፈል የአሜሪካን ወታደራዊ አቅም ከፍ አድርጋለች። እስራኤል በቴክኖሎጂና በፈጠራ ዘ ዘርፍ የዓለም መሪ ነች። እንደ ኢንቴል፣ ማይክሮሶፍት እና ጉግል ያሉ የአሜሪካ ኩባንያዎች በእስራኤል ያላቸው የምርምር ልማት ማዕከላት በሺዎች የሚቆጠሩ ስራዎችን ፈጥረዋል። እንደ ሞባይልዬ የእስራኤል ኩባንያ በ2008 በአፕል ተገዝቶ የአይፎን ቴክኖሎጂን ለማሳደግ አስተዋጽኦ አድርጓል። ይህ የሁለትዮሽ ትብብር ለአሜሪካ ኢኮኖሚ ተጨማሪ ግስጋሴን ሰጥቷታል። አሁን ደግሞ ወደ አንድ ስሜታዊ ወደሚያደርግ ጥያቄ እንገባለን። ለመሆኑ አይሁዳውያን አሜሪካን በግልጽ ወይ ደግሞ በስውር ይቆጣጠሯታል የሚለው ንግግር ምን ያህል ትክክል ነው? ይህ ንግግር ብዙ ጊዜ በንድፈ ሀሳብ፣ በፕሮፓጋንዳ ይነሳል። ነገር ግን በተጨባጭ መረጃ ላይም ተመስርቶ በርካታ ነገሮችን መፈተሽ ይቻላል። ይህ ንግግር ብዙ ጊዜ ከጸረ ሴማዊ አመለካከቶች ጋር የተያያዘ ነው ይላሉ ተንታኞቹ። በ19ኛውና በ20ኛው መቶ ክፍለ ዘመን እንደ ፕሮቶኮል ኦፍ በኤልደርስ ኦፍ ዛይን ያሉ የተጨበረበሩ ሰነዶች አይሁዳውያን ዓለምን ለመቆጣጠር ሴራ እንዳላቸው ይገልጹ ነበረም። እነዚህ ሰነዶች በሳይንሳዊ መልኩ ውሸት ናቸው ሲሏቸው ነገር ግን አሁንም በአንዳንድ ክፍሎች ተደጋግመው እየተነሱ ሚስጥር ስለሆኑ ነው፣ ውሸት ነው የሚባለው የሚሉ ናቸው። አይሁዳውያን በአሜሪካ በተለያዩ መስኮች ተጽዕኖ አላቸው። ነገር ግን ቁጥጥር የሚለው ቃል ከእውነት የራቀ የሚመስል ቢሆንም በስውር ግን አይሁዳውያን በአሜሪካ የጀርባ አጥንት ሁልጊዜ አሉ ነው። አሜሪካ በሚሊዮኖች የሚቆጠሩ ዜጎች ያሏት ዲሞክራሲያዊ ሀገር ስትሆን የአይሁዳውያን ማህበረሰብ በግምት ሁለት ፐርሰንት የሚሆነውን የህዝብ ቁጥር ይወክላሉ። ቁጥራቸው ጥቂት ቢመስልም አሜሪካን ግን እንደዚህ አጠንክሮ ሀያል ለማድረግ የነሱ እገዛ መኖሩ እውን ነው። በፖለቲካ በኢኮኖሚ፣ በባህል ዘርፍ ተጽዕኖ ያላቸው አይሁዳውያን ይህን ተጽዕኖ ከሌሎች ቡድኖች ጋር ተመጣጣኝ ነው። ለምሳሌ በአሜሪካ ኮንግረስ ውስጥ የአይሁዳውያን ተወካዮች ቁጥር ከህዝብ ቁጥራቸው ጋር ተመጣጣኝ ነው። እናም የአሜሪካ ፖሊሲዎች በተለያዩ ቡድኖችና ተጽዕኖ ፈጣሪዎች ይወሰናሉ። በ2025 የእስራኤልና የአሜሪካ ግንኙነት በጋራ ጥቅም ላይ የተመሰረተ ነው። አሜሪካ እስራኤልን በወታደራዊ በፖለቲካዊ መልኩ ትደግፋለች። ነገር ግን ይህ ድጋፍ የአንድ ቡድን ቁጥጥር ሳይሆን የስትራቴጂክ አጋርነት ውጤት ነው። ለምሳሌ እስራኤል በኢራን ላይ ያደረገችው ወታደራዊ እርምጃ በአሜሪካ ቀጥተኛ ተሳትፎ ሳይሆን በጋራ የስለላ መረጃ ድጋፍ ተደግፏል። ይህ የሁለቱ ሀገራት ግንኙነት በጋራ ጥቅምና በፖለቲካዊ እውነታ ላይ የተመሰረተ መሆኑን ያሳያል። በ2025 የእስራኤልና የኢራን ግጭት የአሜሪካ እስራኤል ግንኙነትን በአዲስ መነጽር እንዲታይ አድርጓል። አሜሪካ በዚህ ግጭት ውስጥ ቀጥተኛ ተሳትፎን አላደረገችም፣ ነገር ግን የስለላና የቴክኖሎጂ ድጋፍን ሰጥታለች። ይህ የሚያሳየው አሜሪካ የራሷን የፖለቲካ ጥቅም በመከተል እስራኤልን እንደ ስትራቴጂካዊ አጋር እንጂ በአይሁዳን ቁጥጥር ስር አለመሆኗን ለማሳወቅ ጠራለች። በተጨማሪም አይሁዳውያን አሜሪካውያንን በተለያዩ መስኮች ተጽዕኖ እንዳላቸው እውነት ቢሆንም ይህ ተጽዕኖ ከሌሎች ቡድኖች እንደ ካቶሊኮች፣ ፕሮቴስታንቶች ወይም

ተመጣጣኝ ነው። የአሜሪካ ዲሞክራሲ በተለያየ ቡድኖች መካከል ባለው የፖለቲካ የኢኮኖሚና የባህል ሚዛን ይገዛል። እስራኤልና ይሁዳውያን ለአሜሪካ በሳይንስ በቴክኖሎጂ በባህል በፖለቲካ መስኮች ከፍተኛ አስተዋጽኦ አድርገዋል። ከአልበርት አንስታይን እስከ ስቲቨን ስፒልበርግ ከሆሊውድ እስከ ሲሊካን ቫሊ የአይሁዳውያን ፈጠራና ተጋድሎ የአሜሪካን ታሪክ ቀርጸዋል። እስራኤል እንደ ሀገር በወታደራዊና በቴክኖሎጂ ትብብር የአሜሪካን የዓለም አቀፍ ተጽዕኖ አጠንክራ እያል አድርጋታለች። ማለትን እንደፍራለን። ዛሬ በዓለም ፖለቲካ መድረክ ላይ እጅግ አስፈላጊ አከራካሪና ተጽዕኖ ፈጣሪ የሆነውን የአሜሪካና የእስራኤል ግንኙነትን ነው እየመረመርን ያለነው። ይህ ግንኙነት እንደ ሁለት የተቆራኙ ኮከቦች የሚታዩ ናቸው፤ እርስ በርስ የጠነከሩ የሚጠባበቁ፣ አንዳንዴ ግን መጣላታቸው አይቀርም። ከ1948 ጀምሮ እስከ ዛሬ ድረስ ይህ ግንኙነት እንዴት ተፈጠረ፣ እንዴት ተጠናከረ እና በዚህ መካከል ያለው የአይሁድ ዲያስፖራ ሚናስ ምንድን ነው የሚለውን ነው እየፈተሽን ያለ ነው። በ1948 እስራኤል እንደ ሉዓላዊ መንግስት ተመሰረተች። አሜሪካ በፕሬዝዳንት ሃሪ ትሩማን መሪነት እስራኤልን በመጀመሪያ የተቀበለች ሀገር ሆነች። ይህ ውሳኔ በቀላሉ አልመጣም። በወቅቱ የአሜሪካ የጦርና የውጭ ጉዳይ መምሪያዎች የአረብ ሀገራትን ተቃውሞና የሶቪየት ህብረት በመፍራት ተቃውሞ ነበረም። ነገር ግን ትሩማን የአይሁድ ማህበረሰብን ድጋፍ፣ የሆሎኮስት ተጎጆች ሁኔታና የዛዮኒስት እንቅስቃሴ ግፊት ተነሳስቶ ውሳኔውን አሳ አሳለፈም። በመጀመሪያዎቹ ዓመታት ግንኙነቱ ቀላል አልነበረም። አሜሪካ በአረብ ሀገራትና በእስራኤል መካከል ሚዛን ለመፍጠር ሞከረች። በ1950ዎቹ ፕሬዚዳንት አይዘንሃወር በእስራኤል ላይ የጦር መሳሪያ ማዕቀብ ጥሎ ነበረ። ነገር ግን በ1960ዎቹ የቀዝቃዛው ጦርነት እየጠነከረ ሲመጣ እስራኤል ለአሜሪካ በሶቪየት ተጽዕኖ ላይ መከላከያ እንደሆነች ታየች። በ1962 ፕሬዚዳንት ጆን ኤፍ ኬኔዲ ልዩ ግንኙነት የሚለውን ቃል ተጠቅሞ የሆክ ጸረ አውሮፕላን ሚሳኤልን ለእስራኤል ሸጠም ይህ የግንኙነት ነቱ ማርሽ ቀያሪ ነጥብ ሆኖ ተቆጠረም። የ1967 ጦርነት የእስራኤል ድል፣ የአሜሪካ ወታደራዊ ድጋፍ። በ1967 የስድስት ቀን ጦርነት እስራኤል የግብፅ፣ ሶሪያና የዮርዳኖስን ሰራዊት በፍጥነት አፈር ከድሜ አስበልታ አሸነፈች። ይህ ድል አሜሪካን አስደነቃት። እናም እስራኤል በመካከለኛው ምስራቅ የአሜሪካ ስትራቴጂክ አጋር ሆና ተመረጠች። ፕሬዚዳንት ሊንደስ ጆንሰን እና ተከታዩ ሪቻርድ ኒክሰን ወታደራዊና ኢኮኖሚያዊ ድጋፍን ጨመሩ። እስከ 2022 አሜሪካ ለእስራኤል ከ150 ቢሊዮን ዶላር በላይ የውጭ እርዳታ ሰጥታለች፤ አብዛኞቹ ለወታደራዊ ዓላማዎች ናቸው። በ198ዎቹ በፕሬዚዳንት ሮናልድ ሬጋን ዘመን ግንኙነቱ የበለጠ ጠነከረም። በ1981 የስትራቴጂክ ትብብር ስምምነት ተፈረመ። ይህም የጋራ ወታደራዊ ልምምዶች እና የስለላ ትብብር ብርን አጠናከረ። እስራኤል ለአሜሪካ በመካከለኛው ምስራቅ የስለላ መረጃዎችና የቴክኖሎጂ ፈጠራዎችን ሰጠች። ለምሳሌ የእስራኤል ቴክኖሎጂ ኩባንያዎች እንደ ኢንቴልና ማይክሮሶፍት ያሉ የአሜሪካ ኩባንያዎች በፈጠራ ደረጃ ደግፈው ከፍ አድርገዋል። ነገር ግን ይህ ግንኙነት ቀላል ተቀባይነት ብቻ አልነበረም። እስራኤል በፍልስጤም ግጭቶች ምክንያት ትችት ተጋርጣ ነበረም። እናም አሜሪካ በአረብ ሀገራት ዘንድ ያላትን ዝና ለመጠበቅ መጣር ነበረባት። እንደ ኦስሎ ስምምነት ያሉ የሰላም ሂደቶች በፕ ፕሬዝዳንት ቢል ክሊንተን ዘመን ይህን ሚዛን ለመጠበቅ የተደረጉ ጥረቶች ነበሩ። የኤአይፒኤሲ ኮንፈረንስ፣ የአይሁድ ማህበረሰብ ስብሰባዎች፣ የፖለቲካ ዘመቻዎች። አሁን ወደ ሌላው ግንኙነት ገጽታቸው እንምጣም። የአይሁድ ዲያስፖራና የፖለቲካ ሎቪንግ በአሜሪካ ውስጥ ያለው የአይሁድ ማህበረሰብ ከአጠቃላይ ህዝብ 3 ፐርሰንት ያህል ቢሆንም በፖለቲካና በኢኮኖሚ ከፍተኛ ተጽዕኖን የሚያሳድሩ ናቸው። በተለይ ደግሞ የአሜሪካ እስራኤል የህዝብ ጉዳዮች ኮሚቴ ኤአይፒኤሲ በእስራኤል ድጋፍ ላይ ያተኮረ በጣም ሀያል የሎቢንግ ድርጅት ነው። ኤአይፒኤሲ በኮንግረስና በፕሬዚዳንቶቹ ላይ ተጽዕኖ ለማሳደር በሚሊየን ዶላሮች ይደግፋል። ለምሳሌ በ2002 በመካከለኛ ጊዜ ምርጫዎች ኤአይፒኤሲ በ24 ሚሊየን ዶላር ያህል ለፕሮ እስራኤል እጩዎች አውጥቷል። ነገር ግን ይህ ተጽዕኖ ያለአከራካሪነት እና ያለአጨቃጫቂነትም አይደለም። እንደ ጆር ሜርሽምር እና ስቴቨን ዋልት ያሉ ምሁራን በመጽሐፋቸው ዘእስራኤል ሎቢ ኤንድ ዩኤስ ፎሪጅን ፖሊሲ ውስጥ ኤአይፒኤሲ እና ሌሎች ፕሮ እስራኤል ቡድኖች የአሜሪካ የውጭ ፖሊሲ በእጅጉ እንደሚቀርጹ ተከራክረዋል። ይህ መጽሐፍ በተለይ በአሜሪካ ውስጥ ውዝግብን የፈጠረ ሆኗል። አንዳንዶች ይህንን እንደ ጸረ ሴማዊ ተግባር ሲተቹ፣ ሌሎች ደግሞ እንደ እውነተኛነት አድርገውታል። በሌላ በኩል እንደ ጂ ስትሬት ያሉ ሌሎች አይሁድ ድርጅቶች የበለጠ ሊበራል አቋም ይዘው በሁለት መንግስት መፍትሄ ላይ ያተኩራሉ። እነዚህ ቡድኖች እስራኤልን ይደግፋሉ፣ ነገር ግን በፍልስጤም ጉዳዮች ላይ ተችተው ይናገ ግራሉ። ይህ የአሜሪካ አይሁዳውያን ማህበረሰብ ውስጥ ያለውን የአመለካከት ልዩነት ያሳያል። የእስራኤልና አሜሪካ ግንኙነት ሁል ጊዜ ለስላሳ አልነበረም። በተለይም በቅርብ ዓመታት በእስራኤል የፍልስጤን ፖሊሲዎች ምክንያት በአሜሪካ ውስጥ ተቃውሞዎች እየጨመሩ መጥተዋል። በ2023 የእስራኤል የፍትህ ማሻሻያ ተቃውሞዎችና በጋዛ ግጭቶች በአሜሪካ ውስጥ ያለውን ድጋፍ ነክተዋል። በተለይ በወጣት አሜሪካውያንና በአረብ አሜሪካውያን መካከል የእስራኤል ድጋፍ መቀነስ ታይቷል። በሌላ በኩል እስራኤል ለአሜሪካ የስለላ የቴክኖሎጂና የወታደራዊ ብር ጠቀሜታ አላት። አሜሪካ እስራኤልን በመካከለኛ ምስራቅ የአሜሪካ አውሮፕላን ተሸካሚ ብላ ትጠራታለች። ይህ የሁለትዮሽ ጥቅም ግንኙነት የበለጠ ውስብስብ ያደርገዋል። የእስራኤልና አሜሪካ ግንኙነት እንደ ሁለት የተጠላለፉ ዛፎች ነው። ስሮቻቸው በታሪክ ስትራቴጂ እና በፖለቲካ ውስጥ ጥልቅ ናቸው። ከ1948 ጀምሮ ይህ ግንኙነት በጦርነቶች በሰላም ስምምነቶችና በፖለቲካ ሎቢንግ ተፈትኗል። የአይሁድ ዲያስፖራ በዚህ ውስጥ ትልቅ ሚና ተጫውቷል። ለዚህም ይመስላል ከጀርባ ሆነው አሜሪካን የሚዘውሯት ጥቂት አይሁዳውያን የሚባሉት። ነገር ግን ይህ ሚና ሁልጊዜ አንድ አይነት አልነበረም። ዛሬ ይህ ግንኙነት በአዳዲስ ፈተናዎች ፊት መቆሙን ቀጥሏል።